ተወዳጇ ድምፃዊት ለአልበም መዳረሻው ላይ ለቀቀችው አዲስ ነጠላ ዜማዋ ብዙ እየተባለለት ስለሚገኘው ስለዚህ ስራዋ ቆይታ ለማድረግ ጋብዘናታል። አጠር ያለ ቆይታ ነው የሚኖረን። ዘቢባ ግርማ በድምፅ አይነት ብቻ ሳይሆን በትወናውም ጭምር እናቃታለን። መስመር ላይ ናት። ዘቢባ፣ እንዴት ነሽ? ሰላም ጤና ይስጥልኝ ሰለሞን፣ እንዴት ነው አለው? ደና። በጣም ደስ ብሎኛል። ከተገናኘን ቆየን። ከዛ በኋላ ህይወቶች ላይ አዲስ ነገር ነበር፣ ልጅ ትዳር እና ሰብሰብ አድርጌ ለሁሉም እንኳን ደስ ለመሳለ ለሁሉም አንድ ላይ ጠቅልለህ ማለት ነው። በጣም አመሰግናለሁ። በጣም ጥሩ መያዜን ብለሽ መጥተሻል። ተይዣሉ፣ አታይም? እንዴት ነው አቀባበሉ? ምን ይመስላል? ሰው ምን እያለ ነው? የሚሰጣቸው አስተያየቶች አሁን በግልጽ ስለሚታዩ በጣም ያው ቆንጆ ሙዚቃ ነው። አልበም ላይ የነበረ ትራክ ነው። ያው እንደ ሁልጊዜው ነው። ደስ የሚለው ነገር እዚህ ሙያ ላይ ከኛ ጀምሮ እስከ ምን ልታዘዝ፣ ከዛም በፊትም ከኢትዮጵያን አይደል ጀምሮ እስካሁን ባለው በግል ስራዎችም የሚወዱኝ የሚያደንቁኝ እንዲሁም ደግሞ ለእኔ ልዩ ፍቅር ያላቸው ተከታዮቼ ወይም ደግሞ አድናቂዎቼ የሚሰጡኝ ሀሳብ አለ። እኔ ሁሉንም በመልካም ነው የማየው፣ ምክንያቱም ሰርቼ ስለመጣሁኝ እያሳየሁኝ ነው። ስታሳይ ደግሞ ጥሩ የሚሆን ምንም አስተያየት መቀበል አለብን። ስለዚህ ሰው የመሰለውን ይናገራል። እኛ ደግሞ እንግዲህ ማስረዳት ያለብንን እያስረዳን፣ መቀበል ያለብንን እየተቀበልን፣ የማይጠቅመውን ደግሞ ወደ ጎን እያደረግን ወደፊት ነው የምንሄደው እና እንደ ሁል ጊዜውም ጠቃሚ እንዲሁም ደግሞ ገንቢ የሆኑ ነገሮችን ስለሆነ እየሰጡኝ ያሉት በጣም ነው የማመሰግነው። መያዜን እንዴት ተሰራ ዘቢባ? አጋጣሚው ከምን ይጀምራል? ይሄ ሲንግል ወይም ደግሞ ነጠላ ዜማ ከአራት ዓመት በፊት የተሰራ ነው። አልበሜ አሁን ያው አምስተኛውን ዓመት ጀምሯል። ይሄ ማለት ሻኩራ ስቱዲዮ ከአራት ዓመት በፊት የሰራ ነው ሙዚቃ ነበረ፣ አሬንጅመንቱን ካሙዙ ካሳን የሰራው በዚ አጋጣሚ በጣም ነው የማመሰግነው። እና አልበም ውስጥ ልክ ቫራይቲ አሁን ቅኝት እንደ የተለያዩ አፍሮ አፍሮቤት ምናምን እንዳሉት ሁሉ ዲስኮ ስታይል ቢኖረው ተብሎ የካሙዙ ሰጀሽን ነበረ፣ እና በሱ ምክንያት የተሰራ ነው። ከዛ በኋላ ከረጅም ከአራት ዓመት ቆይታ በኋላ እንደ ሲንግል እናውጣ ስናስብ ከዚህ በፊት የሰራሁት ስሜም በስሙ ያው ነፍሰ ጡር ስለነበርኩኝ የቤተሰብ ማስታወሻ ይሆናል። እንዲሁም ደግሞ ያው ለልጄም ታሪክ ነው ለዮምዬም ማስታወሻ ነው፣ ለባለቤቴም እንደ ምስጋና ነው እና ለዛ ነው የሰራሁት። ከዛ በኋላ ግን እንደ አርት ደግሞ መድረክ ላይ የሚያሰራኝ እንዲሁም ደግሞ ለህዝቡ የሚመጥን ነገር ሳስብ ቆንጆ ነገር ይሄኛው ሙዚቃ ነበርና፣ ይሄንን ሙዚቃ ለመስራት እንግዲህ በምጠባበቅ ሰዓት ያው ወለድኩኝ በወለድኩኝ በሁለት ወር ኦልሞስት ከክርስትና በኋላ በሶስት ወሬ ነው ይህንን ሙዚቃ የሰራ ነው። በወሊድ ምክንያት 84 ኪሎ ገብቼ ነበረ። ድንቡሽቡሽ ያልሽነሽ የሚል አስተያየትም አንብቤ ያለ ወሊድ በኋላ የመጣው የሰውነት ለውጥሽን ተከትሎ ድንቡሽቡሽ አለች። እንደውም ይሄ ሸንቀጥ ብዬ ነው ባይገ አንድ አስተያየት በጣም ወፍሬ ነበር እና ከአዩ ግርማ ጋር ተነጋግረን የአጭር ጊዜ ዳይት አድርጌ የተወሰነ ኪሎች ቀንሼ፣ ከዛ ደግሞ በቃ በጣም ብዙ የዳንስ ትሬሊንግ አድርጌ ምክንያቱም እኔ ትወና ወይም ሙዚቃ ላይ እንጂ ዳንሱ ላይ ተሳትፊ ያላቅምና ና ከተለመደችው ችቁጭ ብላ ከምዘፍነው ባለችበት ብቻ ከምትንቀሳቀሰው ዘቢባ ትንሽ ወጣ አድርገን ዳንስም እንድትሞክር አይተ ከሆነ እየተወረገረኩ ነበረ ው አየነሽ እኮ ና ልዩ የሚባል አንድ ዳንሰር ነበረ አዲስ አበባ መዘጋጃ ውስጥ የሚሰራ እሱ ለተወሰነ ቀናት ትሬሊንግ ሰጥቶኝ ሰውነቴ በተወሰነ መልኩ ሲቀንስ ላይክ የምታየውን የልብስ ምናምን ዲዛይነር ተነበረን በዛ ምክንያት ሲሰራ እንደውም የጉርጬ ጉዳይ ምናምናም ሲባል በቃ አላደለ ኮንፊደንስ ሰው ሰውነት የወፈረ ወይ የሆነ ነገር ተበላሸ ምናምን ብሎ ወደኋላ እንዳይቀር፣ ሰው ባለው ነገር ወደፊት መውጣት እንዲችል በማሰብ ከዳይሬክተሯ ጋር ተነጋግረን ሰራ ነው። ይሄ ማለት እንግዲህ ከአምስት ወር በፊት ነው የተሰራው ሙዚቃው። አንድ አስተያየት ምናየው መሰለች እንደኛ በአይን ፍቅር ለተያዘ ሰው የተዘፈነ ዘፈን ነው አለች፣ አንዲት አስተያየት ሰጪ ሀሳብ መስጫ ሳጥን ስር እና ለነሱ ነው የተዘፈነው ምንት ያለሽ ሀሳቡ እንደዛ ነው። እንደውም ግጥሙን የጻፈው እልፋገድ የተባለ ወጣት ገጣሚ ነው፣ ዜማውን ደግሞ አብዲ ያሲን የሰሩትና ስንሰራው እንደነገርኩህ የአልበም ትራክ ስለነበረ ቫራይቲ ይፈልግ ነበረ። ገባ ፍቅረም ቢሆን በተለያየ መንገድ መግለጽ ነበረብን እና ገና ይቺ መያዜን ምትለው እንትን ስትጀምር ራሱ የሆነ ደስ የሚል ሴንስ አለው እና በዛ ውስጥ እቺ አይን አፋሪ የሆነች ፍቅሯን መግለጽ ያልቻለች ነገር ግን በቃ አይኔ እያየ እንግዲህ ሌላ ሰው ከሚወስድብኝ ልናገር፣ እኔም ችየዋለሁኝ፣ አንተም ስማው የምትል አይነት ካራክተር ናት። እና ችኛ እንግዲህ ኮመንት የጻፈችልን እህታችን በትክክል ገብቷታል ማለት ነው። የሙዚቃው ሀሳብ ዘቢባ እንግዲህ ትዳር፣ ልጅ እናትነት በአንቺ ህይወት ውስጥ የመጡ አዲስ ነገሮች ናቸው። እንዴት ነው እነዚህ ሁላ ነገሮች እንዴት እያደረግሽ ነው? በጣም ውብ ነው። በጣም ደስ ይላል። እግዚአብሔር ይመስገን በብዙ የተካስኩበት ህይወት ነው። በዛው ልክ ደግሞ በጣም ደግሞ ፈታኝም ነው። ምክንያቱም ማርኬቱ የሙዚቃው ኢንዱስትሪ ብዙ ጊዜ ባለትዳር ለሆኑ ሴቶች ወይ ደሞ ወልደው እየተነሱ ላሉ እናቶች ብዙ አቨለብል አይደለም ማለት ክፍት አይደለም ወልደ ስትነሳ ሰውነት ፊዚካሊ ኢቨን የድምፅ ሁኔታ ያለህበት የአቅም ጉዳይ ምናምን ያው ወልዶ መነሳት ማለት ሞቶ መነሳት እንደማለት ነው እና እነዛ እነዛ ነገሮች በጣም ይፈትናሉ። እኔም ፈትኖኛል። ሰውነትን ለማስተካከል ብዬ በጣም ረዥም ጊዜ ከቤት ያልወጣሁበት ጊዜ አለ። ምክንያቱም መድረክ ሰውነትህን ማስተካከል ይፈልጋል፣ አለባበስ ይፈልጋል። እንዲሁም ደግሞ በተመሳሳይ ሰዓት ደግሞ አልበምም ፕሮጀክት አለኝ እና በቃ ይህ አመት መውጣት አለበት ብዬ ስላሰብኩኝ በቃ በጣም ኢኮኖሚካሊን እንዲሁም ደግሞ በብዙ ነገር የተፈተንኩበት ህይወትም ነው በዛው ልክ ደግሞ እግዚአብሔር በቤተሰብ ባርኮኝ የመጀመሪያ ልጅ ከብቸኝነት ከስምንት ዓመት ከብቸኝነት ህይወት በኋላ እንግዲህ እንደምታያት ቆንጅዬ እህት አግኝታለች። በዛው ልክ ደግሞ ለእኔም አጋዥ፣ ረዳት፣ ወንድም፣ አባት፣ ባሌ ልጆች አባት የሆነ ምርጥ ሰው በህይወቴ መጥቷል። በጣም ልዩ ነው ስሜቱ። ግን ደግሞ በጣም እንደ ሴት ደግሞ እዚህ ሙያ ላይ ለመቆየት በጣም ቻሌንጅንግ የሆነብኝ ጊዜ ነው። እና ግን ደግሞ የተሻለ ጊዜ ወደፊት እየመጣ ነው። ያንን ጊዜ በማሰብ እንበረታለን አይደለም። ደስ ይላል። ያው ባለቤትሽን፣ ኢሱዬ ነው የምትዩ፣ ኢሱ በአንቺ ህይወት ውስጥ ከገባ በኋላ ምን አገኘሽ? ምክንያቱም ትዳር ከአንድ ብርቱ ሁለት መድኃኒቱ ስለሆነ ማለት ነው። በጣም ጥሩ ጥያቄ ጠየከኝ። ምክንያቱም እንደው በአጭሩ ስመልስል እሱዬ በእኔ ህይወት ውስጥ ባይኖር ኖሮ ይህ አልበም ዘንድሮ አይወጣም ነበረ ፈጣሪ ፍቀድ፣ የፊታችን ጊዜያቶች ላይ ነው አልበሜ ሊወጣ የተዘጋጀ ያለው። እሱ ባይኖር ለእኔ ከባድ ነበረ። እኔ ስቱዲዮ ሄጄ አምሽቼ ወይም አድሬ በምመጣበት ጊዜ ትንሽዋን ልጅ ኦልሬዲ ሌሊት ላይ ቴክ ኬር የሚያደርግልኝ እሱ ነው። ጠዋት ዮምዬ ትምህርት ቤት መሄዷን መዘጋጀቷን ሜክሽር ሆኖ የሚሸኝልኝ ቤት ያለውን ነገር ኮንትሮል የሚያደርግልኝ እሱ ነው እና ዲስ ታይም ኢኮኖሚካሊ ራሱ ያው እርግዝና ጊዜ ላይ ክለብ አልሰራውም፣ ብዙ ነገሮችን እየሰራው አልነበረም፣ ስቴጅም እንዲሁም ደግሞ ከወለድኩም በኋላ ለረዥም ጊዜና በገንዘብም በብዙ ነገር እያገዘኝ የነበረው። ከዛ ደግሞ ለሙዚቃ ያለው ጥልቅ ፍቅር ለስፖርት ሁሉ ያለው አይመስልህም። ምክንያቱም በጣም ነው ሙዚቃ አድማጭ ነው፣ በጣም ጎበዝ ነው እና ዘፈኖቼን በመስማት ይሄን እንደዚህ ብታረጊው ይሄ እንደዚህ የእሱ ፋቮራይት የሆኑ ሙዚቃዎች ሁሉ አሉ አልበም ትራኮች ላይ እና ኢቭን እሱ የወደዳቸው ስራዎች ባይገርም በባለሙያው ሁሉ ሳስገመግም በተመሳሳይ ሁኔታ የተወደዱ ስራዎች አሉ እና የሚገርም ጆሮ አለው፣ ጉሮሮ ባይኖረውም ጆሮ አለው። መልካም ባለፈው አንድ ምስል ሳይ ነበረ። አንቺ ይፋ ገጽ ላይ ከዝነኛው አቀናባሪ አቤል ጳውሎስ እና ከዝነኛው ግጥምና ዜማ ድራሲ ሞገስ ተካ ጋር ምን አገናኛችሁ? መቼም ማይባልም አንድ ሙያው ስላላችሁ እና ምንድን ነበረ የሆነ ነገር እያሰባችሁ እንደሆነ ያስታውቃል። ኢንስታግራም እና ፌስቡክ ላይ የለቀኩት ቪዲዮ በመጨረሻ ሰዓት የቀረች አንድ ሙዚቃ አለች። እሱ ሙዚቃ ማለት ከኔ ህይወት ታሪክ ተነስተን የሰራነው ሙዚቃ ነው። ሞገስ ተካ በዚህ አጋጣሚ በጣም ላመሰግነው፣ ላከብረው የምፈልገው ሰው ነው። ምክንያቱም ሌጀንደሪዎች እነዚህ ትልልቅ አርቲስቶች የምር በቃ እድሜያቸውን አርዝሞ በቃ ለረዥም ዓመታት እንደ በቃ አይከን መቀመጥ በቃ መኖር ቢችሉ ብዬ የምመኛቸው ሰዎች ቢኖሩ ትልልቅ አርቲስቶች ናቸው። በዚህ አልበም ጉዳይ ከይልማ ገብረአብ ጋር፣ ከአበበ ብርሃኔ፣ ከሞገስ ተካ፣ ከመሰለ ጌታውን፣ ከአለም ፀሐይ ወዳጆ ጋር ትልልቆቹን ስጠራልህ ነው። ከነሱ ጋር የመስራት እድል ገጥሞኛል። አለም ስራዬ ላይም አልበምም ላይ እነሱ ስራዎች አሉ እና በቃ ትህትናቸው ያላቸው ክብር በጣም ነው የሚገ እና ከሞገስ ተካ ጋር አንድ ሁለት ስራዎች ሰርተናል። ሲክሴት እና አምባሰል ስራ። እና አምባሰሏ ትንሽ መስተካከል የምትፈልገው አይረኩም ታውቃለህ፣ ትልልቆቹ። እና በቃ ይህቺ ብትስተካከል ምናምን ብለን አስበን አቤል ጳውሎስ ጋር የሰራ ነው ስራ ነበር። የመጨረሻ ቀናችን ነበረ። እንደ ማስታወሻ ቪዲዮ ለቀኩኝ። ስለዚህ እንደው አልበምሽ አሁን ምን ደረጃ ላይ ነው ጆሯችን ለመድረስ ተዘጋጀ? አልበሜ 14 ትራኮች አሉት። የተለያዩ ሚዚክ ቪዲዮዎችን አሁን ለመስራት ዝግጅት ላይ ነኝ። እንዲሁም ደግሞ በቃ በጣም የተለፋበት ብዙ አይነት ሀሳብ ያለበት ፍቅርን በተለያየ መንገድ የገለጽንበት፣ ምስጋናን ያቀረብንበት፣ ይቅርታን የጠየቅንበት፣ እናትን ያሞገስንበት በጣም ብዙ ብዙ የሆነ ሀሳቦችን የያዘ ዘ አልበም ነው። ሌጀንደሪዎቹ በመቀጠል አሁን ደግሞ ያሉት ወጣት ጀግና ገጣሚያን፣ የዜማ ደራሲያን ያሉ ለምሳሌ እነ እናት ናይል፣ ግርማቸው ወንደሰን፣ ይሁ አህመድ፣ ተሾመ ዲምቢ በቃ ጠቅሼ አሁን እዚህ ጋር ስም እንዳልዘልና እንዳይቀየሙኝ በጣም ብዙ ናቸው ያሉት እና እግዚአብሔር ይመስገን በጥሩ መልኩ ተሰርቶ ያለቀ ስራ ነው። ፋሲካ እንደወጣ ጾማችን እንዳለቀ እግዚአብሔር በሰላም አስጀምሮ ያስጨርሰን እንደወጣ የኔ አልበም ለህዝቡ የሚቀርብ ይሆናል እና ይህን ይመስላል። ሰው ልዩ መልካም በጣም እናመሰግናለን። እኛ መያዜን እንጋብዛለን። መልካም እድል ይግጠምሽ ከዚህ በኋላ አመሰግናለሁ። ሰው ልዩ አንተም እንግዳ አድርገህ በመሰንበቻ ፕሮግራም ላይ ስለጋበዝከኝ እንደ ሁልጊዜ አክብሮቴን መግለጽ እፈልጋለሁ። እሺ መሰንበቻ ከዜማ በኋላ ይመለሳል። አብራችሁኑ ነው።